ካንሰር ምንድን ነው? ለምን በሀገራችን ከጊዜ ወደ ጊዜ እየጨመረ መጣ? በሀገራችን ለመጨመሩ ምክንያቱ ምን ሊሆን ይችላል? ከሆነስ እንዴት እንከላከል? ዶክተር ሃና በየነ ባላለሁ ይህንን ለምትመለከቱት የጤና መንገድና ሕክምና ወይም ወይ ኦፈልስ ኤን ትሪትመንት ይባላል። ካንሰር ማለት የጥቅል ስም ሲሆን በሰውነታችን ውስጥ ያሉ ሕዋስ ወይንም ሴል ባልተለመደ መንገድ በቅርጽ በባህሪ ሲለወጡና ትክክለኛ የሰውነታችንን የመስራት ስርዓት ሲያስተጓጉሉ፣ የሰውነት የመከላከያ አቅም ሲያዳክሙ የሚከሰት የጤና ችግር ነው። ከመቶ በላይ የካንሰር አይነቶች አሉ። ለመጥቀስ ያክል የጡት ካንሰር፣ የሳምባ፣ የአንጀት፣ የጭንቅላት፣ የደም፣ የማህፀን፣ ፕሮስቴት እና ሌሎች የካንሰር አይነቶች። ካንሰር መሰረታዊ መነሻው ህዋስ ነው። ከኖርማል ህዋስ ወይንም ሴል የሚለየው ኖርማል ወይንም የተለመደው ህዋስ ይወለዳል፣ ያድጋል፣ እርስ በርስ ይጣበቃል፣ ከቦታ ወደ ሌላ ቦታ አይሄድም፣ ጊዜው ሲደርስ ይሞታል። ካንሰር ደግሞ ይወለዳል፣ ያድጋል። እድገቱ ከፍተኛ ደረጃ ሆኖ በፍጥነት እየተራባ ከቁጥጥር ውጭ ይሆናል፣ እርስ በርሱ አይጣበቅም፣ ከአንድ ቦታ ወደ ሌላ ቦታ ይሄዳል፣ አይሞትም። በዚህ ምክንያት የሰውነት የመከላከያ አቅም ያዳክመዋል። በተጨማሪ የሰውነታችንን የመስራት ስርዓት ያስተጓጉላል። ዘጠና እስከ ዘጠና አምስት ፐርሰንት የሚሆነው የካንሰር አምጪ ከአካባቢያችንና ከአናኗራችን ዘይቤ ሲሆን አምስት እስከ አስር ፐርሰንት የሚሆነው ከቤተሰብ የሚወረስ ነው። ከአካባቢያችንና ከአናኗር ዘይቤ ጋር ተያይዞ ሲባል የምንመገበው የምንጠጣው ለሕክምና የምንጠቀመውና የመሳሰሉት ለምሳሌ ሲጋራ ማጨስ፣ አዘውትሮ አልኮል ከመጠን በላይ መጠጣት፣ ከመጠን ያለፈ ውፍረት፣ የፀሐይ ጨረር፣ በቫይረስ መጠቃት ለምርመራ የሚደረግ ጨረር፣ እድሜ፣ ጤናማ ያልሆነ አመጋገብ፣ ለእርግዝና መከላከያ የምንጠቀመው መድኃኒት። በመጀመሪያ ሲጋራ ከሺ በላይ ኬሚካሎች በውስጡ የያዘ ሲሆን ከኬሚካሎቹ መካከል አብዛኞቹ ለካንሰር የሚያጋልጡ ናቸው። በተለይ ፖሊሳይክሊክ አሮማቲክ ሃይድሮካርበን ኤን ናይትሮሳማይን እና አሮማቲካ ማይንስ በእያንዳንዱ ሲጋራ ላይ ከአምስት እስከ ሁለት መቶ ናኖ ግራም የሚይዝ ሲሆን እነዚህ ኬሚካሎች በሲጋራ ጭስ አማካኝነት ወደ መተንፈሻ አካል ብሎም ወደ ሳምባ በመግባት ሳምባ ላይ ተጣብቀው ሳምባ ላይ ያለውን ዘረመል ሊጎዱ እና ሳምባን ለካንሰር ያጋልጣሉ። ሁለተኛ ደረጃ አልኮል። አልኮል ለሰውነት አስፈላጊ ነው። ለምሳሌ ለወንዶች ሁለት ብርጭቆ፣ ለሴቶች ደግሞ አንድ ብርጭቆ በቀን ቢወሰድ ለጤና መልካም እንደሆነ የዓለም የጤና ተቋም ገልጿል። ነገር ግን አልኮልን ከመጠን በላይ መውሰድ በውስጡ የሚገኝ የኢታኖል ውህድ ሰውነት ውስጥ በሚገኝ አልኮል ዲሃይድሮጂኔዝ ኢንዛይም አማካኝነት ወደ አሲታልዳሃይድ በመቀየር የአልኮል መርዝ ያደርገዋል። አሲታልዳሃይድ ወይም የአልኮል መርዝ በህዋስ ወይንም በሴል ላይ ይጣበቅና የሴኑን መልክና ቅርጽ እንዲቀየር በማድረግ በአፍ በጉሮሮ፣ በላንቃ፣ በምግብ ማስተላለፊያ ትቦ፣ በጉበት፣ በአንጀት እንዲሁም በሌሎቹ የሰውነት ክፍል ካንሰር እንዲፈጥር ያደርጋል። በተጨማሪ አልኮል ሆርሞኖች ላይ ተጽዕኖ ይፈጥራል። ለምሳሌ ኢስትሮጂን ሆርሞን ለሴሎች ወይም ለህዋሶች እድገትና በትክክል ለመስራት ወሳኝ ሆርሞን ነው። ኢስትሮጂን ሆርሞን በአልኮል ተጽዕኖ ውስጥ ከገባ ለሴሎች ወይም ለህዋሶች ተቆጣጣሪ ስለማይኖራቸው እንደፈለጉ እንዲስፋፉ፣ እድገታቸውን እንዲጨምሩ አድርገው ጡትንና ማህፀንን ለካንሰር ያጋልጣሉ ሶስተኛ ከመጠን በላይ መወፈር ከመጠን በላይ መወፈር በሶስት መንገድ ለካንሰር ያጋልጣል አንደኛ በሰውነት ላይ ብግነት በመፍጠር ሁለተኛ ብዙ ኢስትሮጅን ሆርሞን በደሞስ በመልቀቅ ሶስተኛ ኢንሱሊን ብዙ በመመረት በሰውነት ላይ ብግነት በመፍጠር ሲባል ከመጠን በላይ ውፍረት ሲኖር ስብ በሰውነት የመከማቸት አቅም ይኖረዋል ስብ ከአቅም በላይ ሲኖር ሳይቶኪን የሚባለው ኬሚካል ይለቀቅና ብግነትን ፈጥሮ ህዋሶችን ወይንም ሴሎችን ከሚሞቱ በብዛት እንዲራቡ እንዲያድጉ አድርጓቸው አንጀትን፣ የምግብ ማስተላለፊያ ትቦን፣ ኩላሊትን፣ ቆሽጥን ለካንሰር ያጋልጣሉ። ብዙ ኢስትሮጅን ሆርሞን በደም ውስጥ በመለቀቅ ደግሞ ከመጠን በላይ ውፍረት ሲኖር ስብ የሚያጠራቅሙ ህዋሶች ኢስትሮጅን የሚባለውን ሆርሞን በብዛት በደም ውስጥ እንዲለቀቅ በማድረግ የሴሎችን ወይንም የህዋሶችን እድገት በመጨመር ጡትንና መሐፀን ላይ አላስፈላጊ የሆነ እድገት በማምጣት ለካንሰር ያጋልጣሉ። ኢንሱሊን ብዙ መመረት። ኢንሱሊን የሚባለው ሆርሞን የምንመገበው ምግብ ወደ ኃይል የሚቀይር ሆርሞን ሲሆን ውፍረት ከመጠን በላይ ካለ የስብ ክምችትና የኢንሱሊን መጠን ከፍተኛ ይሆናል። ይህ ደግሞ ኢንሱሊንን በትክክል እንዳይሰራ ያደርገዋል። በተደጋጋሚ ይህ ሂደት ሲኖር ህዋሶች አላስፈላጊ እድገት ያመጡና ለጡት፣ ለፕሮስቴት፣ ለአንጀት፣ ለሳምባ ካንሰር ይጋለጣሉ። አራተኛ የፀሐይ ጨረር ወይም አልትራቫዮሌት። ሶስት አይነት የፀሐይ ጨረሮች አሉ። ከነዚህ መካከል አልትራቫዮሌት ኤ ቢ ሲ በማለት ይታወቃሉ። አልትራ ቫዮሌት ሲ የሚባለው በጣም አጭር የሞገድ ርዝመት ያለው የፀሐይ ጨረር ሲሆን የሰው ልጅ ጋር ከመድረሱ በፊት በምድር የኦዞን ሽፋን ስለሚወሰድ ሰው ላይ ጉዳት አያመጣም። አልትራ ቫዮሌት ኤ 95% ወደ ሰው የሚመጣ ረጅም የሞገድ ርዝመት ያለው የፀሐይ ጨረር ነው። ይህ አይነቱ ጨረር አዘውትሮ የሰውን ቆዳ የሚያገኝ ከሆነ ቆዳን ቶሎ ወደ ማርጀትና ወደ መጨማደድ ያዘነብላል። አልትራቫዮሌት ቢ 5% ወደ ሰው የሚመጣ የአጭር ሞገድ እርዝመት ያለው የፀሐይ ጨረር ነው። ይህ አይነቱ ጨረር አዘውትሮ ቆዳን የሚያገኝ ከሆነ ቆዳን ከመለብለብ አልፎ ዘረበንን በመጉዳት ቆዳን ለካንሰር ያጋልጣል። አምስተኛ ቫይረሶች፣ ስድስት አይነት ለካንሰር የሚያጋልጡ ቫይረሶች አሉ። እነዚህም ኢፒስተንባር ቫይረስ አፍንጫና ላንቃን ለካንሰር ያጋልጣል። ሂውማን ፓፒሎማ ቫይረስ የማሃፀን በርን ለካንሰር ያጋልጣል። ካፖሲስ ሳርኮማ አሶሴትድ ሄርፕስ ቫይረስ ቆዳንና ከአፍ እስከ ሰገራ ማውጫ ድረስ ያሉ የፈሳሾች መሸፈኛ ወይንም ሙከስ ሜምብሬን ላይ ያለውን ለካንሰር ያጋልጣል። ሄፓታትስ ቢ ኤንድ ሲ ቫይረስ ጉበትን ለካንሰር ያጋልጣል። ሂማን አደልት ቲ ሴል ሊኩሚያ ቫይረስ ለደም ካንሰር ያጋልጣል። መርክል ሴል ፖሊዮማ ቫይረስ ለቆዳ ካንሰር ያጋልጣል። ስድስተኛ ጭንቅላት ላይ ኃይለኛ ጉዳት መድረስ የጭንቅላት ሕዋስን ስለሚጎዳ ለጭንቅላት ካንሰር ያጋልጣል። ሰባተኛ ለውስጥ ምርመራ የሚደረግ ኤክስሬ በተደጋጋሚ፣ ለዚህ ጨረር የምንጋለጥ ከሆነ ብዙ ጨረር ባለፈበት የሰውነት አካል ላይ ዘረመር ስለሚጎዳ ለጭንቅላት ካንሰር ያጋልጣል። በስምንተኛ ደረጃ እድሜ ነው። እድሜ እየጨመረ በመጣ ቁጥር ለካንሰር የመጋለጥ አቅም በከፍተኛ ደረጃ እየጨመረ ይሄዳል። ለምሳሌ ረጅም ዓመት የሚያጨስ ሰው ለሳምባ ካንሰር፣ ረጅም ዓመት ለፀሐይ ጨረር የሚጋለጥ ለቆዳ ካንሰር እና ለሌሎችም የተጋለጠ የሆነ። ዘጠነኛ ጤናማ ያልሆኑ ምግብ አመጋገብ። በሀገራችን የታሸጉ ምግቦች መመገብ፣ የታሸጉ መጠጦችን መጠጣት እንደ ስልጣኔ እየተወሰደ ነው። የታሸጉ ምግቦች ወይንም ካምፉድ፣ ፈጣን ምግቦች ወይንም ፋስትፉድ፣ የሆቴል ምግቦች ላይ ሞኖሶዲየም ጉሉታሚት የሚባል ኬሚካል ይጨመራል። ይህ ሞኖ ሶዲየም ግሉታሚክ የሚባለው ምግብ ከመጀመሪያ እስከ መጨረሻ ጣዕም ያለውና ለመብላት ቀላል ሆኖ እንዲበላ የሚያደርግ ኬሚካል ነው። አብዝቶ በተደጋጋሚ ይህ ኬሚካል ያለበትን ምግብ መውሰድ የጭንቅላት ህዋስን ይገላል፣ አልፎ ሲበዛም ለካንሰር ያጋልጣል። ሌላው ጤናማ ያልሆነ ምግብ ከመጠን በላይ የበሰሉ በዘይት የተጠበሱ ምግቦችን አዘውትሮ መመገብ አክሪላማይድ የሚባለውን ኬሚካል ይፈጥራል። ይህ ደግሞ በአፍ በኩል ወደ ሰውነት ሲገባ ወደ ግላይ ሲዳ ማየድ በመቀየር ከዘረመል ጋር በመዋሃድ ዘረመልን በመጉዳት ለካንሰር ያጋልጣል። ሌላ ጤነኛ ያልሆነ አመጋገብ ስኳር አብዝቶ መውሰድ፣ ብዙ ስኳር ነክ ነገር መመገብ ለካንሰር ይዳርጋል። ለምሳሌ ስኳር ያለባቸው መጠጦችና ምግቦችን ለውፍረት ይዳርጋል። ቀደም ብዬ ስለ ውፍረት ተናግሬያለሁ። ውፍረት ደግሞ ለካንሰር አጋላጭ ነው። በተጨማሪ አንድ ሰው ካንሰር የሚመስል ነገር በሰውነቱ ካየ ስኳር የሚባለውን በመጠጥም በምግብም ባይወስድ ይመረጣል። ምክንያቱ ደግሞ ካንሰር ለማደግ ሁለት መቶ እጥፍ ስኳር ወይንም ግሉኮስ ከኖርማል ህዋሶች በላይ ይፈልጋል ይህ ደግሞ ካንሰርን ያባብሳል። በአስረኛ ደረጃ የእርግዝና መከላከያ መድኃኒት መጠቀም ነው። ቀደም ብዬ ስለ እርግዝና መከላከያ መድኃኒቶች የሚገልጽ ቪዲዮ ሰርቻለሁ። ሊንኩን በዲስክሪፕሽን ቦክስ ላይ ያስቀምጣለሁ። ብዙ አይነት የእርግዝና መከላከያዎች አሉ። ከነዚህ መካከል ለካንሰር የሚያጋልጡት የኢስትሮጅን ሆርሞን ያለበትን የእርግዝና መከላከያ በብዛት መውሰድ ለማህፀንና ለጡት ካንሰር ያጋልጣል። አስራ አንደኛ በተደጋጋሚ ጸረ ባክቴሪያ ያለ ጤና ባለሙያ ትዕዛዝ መውሰድ የሴት የሽንት ማውጫ ላይ የሚቀመጡ ላክቶባሲለስ አሲዶፊለስ የሚባሉ ጠቃሚ ባክቴሪያዎች እንዲሞቱና ለማህፀን በር ካንሰር እንዲጋለጡ ያደርጋል። ካንሰር የተለያየ ምልክት አለው። ምልክቱ እንደ ቦታው ይወሰናል። ለምሳሌ የጭንቅላት ካንሰር ምልክቱ ኃይለኛ ራስ ምታት፣ ቶሎ ቶሎ ማቅለሽለሽ፣ ማስመለስ የእይታ ችግር መኖር፣ ለምሳሌ ብዥ ማለት፣ አንድ ነገር ሁለት ነገር ሆኖ ማየት፣ የእይታ መቀነስ። የማህፀን በር ካንሰር ካለ ከማህፀን የሚፈስ ደም፣ ከግንኙነት በኋላ የሚሰማ ህመም፣ በወር አበባ መካከል ደም ማየት። የጡት ካንሰር ከሆነ በጡት ጫፍ ላይ መቅላት፣ ህመም መሰማት፣ በጡት ጫፍ የሚወጣ ደም መኖር፣ በጡት ላይ የመጠን ለውጥ ወይንም እብጠት መኖር። የሳምባ ካንሰር ከሆነ የማያቋርጥ ሳል፣ ደም የቀላቀለ አክታ፣ በሳል ጊዜ የደረት መውጋት፣ የመተንፈስ ችግር፣ የድምፅ መጎርነን፣ ክብደት መቀነስ፣ የአጥንት ህመም፣ የትልቁ አንጀት ካንሰር ከሆነ ወደታች ወደታች ማለት ድርቀት፣ ሰገራ ጋር አብሮ ደም መውጣት፣ የማያቋርጥ የሆድ ህመም፣ የቆዳ ካንሰር ከሆነ ቆዳ ለይቶ መጥቆር፣ እብጠት መኖር፣ እብጠት ያለበት አካባቢ ላይ ህመም መሰማት፣ ማሳከክ፣ ማቃጠል ናቸው። ካንሰር እንዳለ ለማወቅ የተለያዩ ምርመራዎች አሉ። ይኸውም ቅድመ ካንሰር ምርመራ፣ ፓፕስሜር ለሴቶች፣ የደም ወይንም የሽንት ምርመራ፣ ሲቲስካን፣ ኤምአርአይ፣ አልትራሳውንድ፣ ኤክስሬ፣ ባዮፕሲ፣ ካንሰር ከሚታሰብበት የሰውነት ክፍል ናሙና መውሰድ እና ሌሎችም። መፍትሄው ከመምጣቱ በፊት መከላከል እና ከመጣ በኋላ ደረጃው እንዳያድግ በጊዜ ህክምና ማድረግ ነው። መከላከያ መንገዱ ደግሞ ኢትዮጵያዊ የሆኑ ምግቦችን መመገብ ለምሳሌ የምንመገበው ምግብ ውስጥ እርድ፣ በርበሬ፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ቀረፋ፣ ቅርንፉድ፣ ኮረሪማ፣ ቃሪያ ጨምሮ መመገብ ካንሰርን ይከላከላል። በኦሜጋ ስር የበለጸጉ ምግቦችን መመገብ ለምሳሌ አሳ፣ እንቁላል፣ ተልባ፣ ለውዝ ካንሰርን ይከላከላል። አሰር ምግቦችን የያዙትን መመገብ ለምሳሌ ባቄላ፣ በሎቄ፣ ምስር፣ አተር ካንሰርን ይከላከላል። ቫይታሚን ሲና አንቲ ኦክሲዳንት የሚይዙትን መውሰድ ለምሳሌ ሎሚ፣ ብርቱካን፣ አፕል፣ ማንጎ ይህም ካንሰርን ይከላከላል። ቤታ ካሮቲንና አንቲ ኦክሲዳንት በውስጡ ያለው አታክልትና ፍራፍሬ መውሰድ ለምሳሌ ስኳር ድንች፣ ዱባ፣ እስፒናች፣ ካሮት፣ ቆስጣ፣ ቀይ ስር ማንጎ፣ ሀባብ እና የመሳሰሉት ካንሰርን ይከላከላል። ሌላው ደግሞ ሲጋራ ማቆም፣ እንቅስቃሴ ማድረግ፣ ውፍረት መቀነስ፣ የአልኮል አወሳሰድን መቀነስ፣ ኤክስሬ ላይ የሚሰራ ሰው መሸፈኛ መጠቀም፣ ለፊት ደግሞ ሰንስክሪን መጠቀም፣ ስኳር መጠቀምን መቀነስ ካንሰርን እንደመግደል ነው እና በየትኛውም የሰውነት ክፍል ላይ እብጠት ካለ ለውጡ ማየት ለውጡ ፈብጣን ከሆነ ቁስል ቶሎ የማይድንና የሚመረቅስ ከሆነ፣ ጡት ላይ እብጠት ካለ፣ ሰገራ ላይ ተደጋጋሚ ድርቀት ካለ፣ መድኃኒት እየወሰድን የማያቋርጥ ሳል ካለ ወደ ጤና ተቋም መሄድ አስፈላጊ ነው። በጤና ተቋም ሕክምና የሚደረገው በካንሰር ደረጃ ልክ ነው። ለምሳሌ ደረጃ አንድ ወደ ሌላ የሰውነት ክፍል ያልተዛባ ትንሽና አንድ ቦታ ላይ ያለ ሲሆን በዚህ ደረጃ ህክምናው ለረጅም ጊዜ ሆኖ የመዳን ዕድሉ ከፍተኛ ነው። ደረጃ ሁለት ከደረጃ አንድ ከፍ ያለ ወደ ሌላ የሰውነት ክፍል ያልተሰራጨ ሲሆን ህክምናው ቀዶ ጥገና፣ ጨረር፣ ኬሞን ያጠቃልላል። ደረጃ ሶስት ከደረጃ ሁለት ከፍ ያለ እና አቅራቢያ ወደሚገኘው የሰውነት ክፍል የተሰራጨ ሲሆን ህክምናው ደግሞ ኬሞ ቀዶ ጥገና፣ ጨረር ይሆናል። ደረጃ አራት ከደረጃ ሶስት ከፍ ያለና ካንሰሩ ወደ ተለያዩ የሰውነት ክፍል የተስፋፋ አይነት ነው። ሕክምናው ደግሞ ኬሞ በመስጠት ዕድሜን ማራዘም ነው። ካንሰር መሆኑ ከታወቀ ስኳርና ስኳር ነክ ነገሮችን ሙሉ በሙሉ ማቋረጥና በፍጥነት ደረጃው ሳይጨምር ወደ ጤና ተቋም በመቅረብ ማጥፋት ትልቁ መፍትሄ ነው። እንግዲህ ለዛሬ ያቀረብኩላችሁ ሀሳብ ይሄንን ይመስል ነበረ። አስተማሪ እንደሚሆን አስባለሁ። ሀሳብ አስተያየት፣ ጥያቄ ካላችሁ በአስተያየት መስጫ ሳጥን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።